ከዚህ ሁሉ ጋራ ግን ያው እነሱ በአላህ ስብሐነ ወተዓላ መንገድ ላይ ነው ያሉት ሰዎች። ያው ዱዓ ማድረግ የሚጠበቅብን ለራሳችን ነው። ከውርደት ጋራ መኖርን፣ የተሸናፊነት ካባን መልበስን፣ ምንም ማድረግ አለመቻልን ውስጥ መኖርን፣ መሸከምን እንዴት እንደምንቋቋመው ዱዓ ማድረግ ያለብን እንጂ

ከቆሙለት ዓላማ ከሚኖሩለት እሴትና መርህ በፍጹም የማይሸሹበትን አካባቢ ነው እያስተዋለን ያለ ነው። አለ በስራ ላይ ናት። ልጆቿን ጥላን የመጣችው ዘጠኙም ልጆቿን ግን ከሌሎች ሸሂዶች ጋር አንድ ላይ አግኝታቸዋለች። ማታ ለትተመል አሁንም እየሰራች ነው። ለረጅም ዘመናት የነበረውን የእስልምናን የድል የመሪነት የበላይነት፣ በእስልምና ታሪክ ውስጥ የተፈጸሙ ገድሎች፣ ታላላቅ ሰዎች የኖሩባቸውን ሂደቶች ከመጽሐፍ ገጾች ውስጥ አንብበህ ወደ ህይወት ለማምጣት በጣም በከበደበት ዘመን ከዛ እጅግ በገዘፈ ሁኔታ የሚኖሩ ሰዎችን መመልከት በአይነ እያየ ማለት ነው። ኢማን ካልጨመረም ያው ራሳችንን ነው መልሰን መገምገም ያለብን።